አሰላሙ አሌይኩም ወረመቱላ ረካቱ ውዶቼ፣ ዛሬ ደግሞ በቡስቡሳ መጥቻለሁ። ቡስቡሳ እንግዲህ የአረቦች ዲዘርት ነው፣ የመኒዎች እንግዲህ። ውዶቼ ይህን ዲዘርት ለመስራት የሚያስፈልገን ፉርኑ ዱቄት ሳይሆን ሶሞሊና ዱቄት ነው። እጽፍላቸዋለው እንግዲህ ይህን ዱቄት የምታገኙት ከአረቦች ሱቅ ነው። እንግዲህ የምንጀምረው ሶስት አራተኛ ካፕ ቂቤ ጨምረን ከዛ ዮገርቱን፣ አንድ ካፕ ዮገርትን ጨምራለን። ዮገርቱን እንግዲህ እና ቂቤውን በደንብ እናዳርሰዋለው ውዶቼ እንግዲህ ቪዲዮ እንዳይረዝም በተቻለ መጠን አሳጥሬ ነው ያመጣሁት፣ እንዳይሰለቻችሁ ብዬ ነው። ይህንን ካዳረስን በኋላ ሁለት እንቁላል እንጨምራለን። ሁለት እንቁላሉን እንጨምረን እናዳርስና እንደገና ከዛ ስኳራችን እንጨምራለን አንድ ካፕ ስኳር ነው። ምክንያቱም ያው ጣፈጥ ሚል ዲዘርት ስለሆነ ውዶቼ። እንግዲህ እስካሁን እየጨመርነው፣ ሶስት አራተኛ ካፕ ቅቤ፣ አንድ ካፕ ዮገርት፣ ሁለት እንቁላል ጨመርን። አሁን ሁሉን እንትኑ ካደባለቅን በኋላ ሁለት ካፕ ሶሞሊና ዱቄት እንጨምራለን። ፕሮናንሴ ልክ በደንብ ላይሆን ይችላል እጽፍላችኋለሁ። እሱን ካረግን በኋላ አንድ ማንኪያ ቤኪንግ ፓውደር አድርገን ትንሽ ቀልቀል ካረግ ነው በኋላ ግማሽ ካፕ ኮኮናት ማረግ ትችላላችሁ። ከሌላችሁ ኮኮናቱ ቢቀር ምንም ችግር የለው። ኮኮናት እንግዲህ ያው የሚወድ ሰው አለ፣ ብዙ ሰው በእርግጥ አይወድም፣ ማይወድም አለ እንግዲህ እንደዚህ አድርገን ወደ ኦቨናችን እንከተዋለን። በ350 ከ25 እስከ 30 ደቂቃ ነው ያደረኩት። ውዶች እንግዲህ ቪዲዮ መቅረጽ ኤዲት ማድረግ አሁን ይህንን ከቀረስኩ ቆይቻለው አንድ አራት ቀን አምስት ቀን ይሆነኛል። ግን ያው ከልጅ ጋ ምናምን ኤዲት ማድረግ በጣም ነው የሚከብደው። እንግዲህ እናንተ ደግሞ ይህንን ስራዬን አይታችሁ ሰብስክራይብ ና እንድታዩልኝ ነው። እና እንደዚህ ያው ብዙ ተመልካች ከሌለ ሞራልም አይኖርም። እንደዚህ አድርገን ሊጡን ቆራርጠን እናዘጋጇለን ምክንያቱም መጨረሻ ላይ ሴራፑን ስንጨምር ውስጥ እንዲገባልን ነው። ከፈለጋችሁ ከላይ እኔ አልመድ አልመንድ ሲዳ አልመንድ አድርግበታለሁ፣ አለማድረግም ትችላላችሁ። የፈለጋችሁትን አይነት እንትን ከላይ ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። እንደዚህ አድርገን እንከተዋለን። እንግዲህ ውዶቼ አሁን የምንሰራው ሴራፑ ነው። አንድ ካፕ ከግማሽ ውሃ አድርገን ከዛ ውሃው እንደፈላ አንድ ካፕ ስኳር እናረጋለን። እንግዲህ ዩዥዋሊ ሁለት ካፕ ስኳር ነው የሚደረገው፣ ግን በጣም እንዳይጣፍጥብን ብዬ ነው ያው ቤት ውስጥ አንዳንዴ ብዙ ዲዘርት ስትሰሩ ቤት ውስጥ ጤና እንዳይጠፋም እንትን እያለን እንደዚህ ሎሚ እንጨምቅበታለን አንድ ከግማሽ ውሃ አንድ ካፕ ስኳር። ከዛ በኋላ ሎሚውን እስኩይዝ አድርገን ሎሚ እንትናረጋለን። እንግዲህ እንደዚህ አድርጌ ሰርችዋለሁ። ሁሉንም ከስር ጽፍላቸዋለሁ። ውዶቼ እንግዲህ አበረታቱኝ፣ ተመልካች ሳይኖር እንዳይለኝ እናንተ ሰብስክራይብ አድርጉልኝ፣ ይሁ ልኝ። አመሰግናለሁ ባይ